ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገርና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የማህበራት ማደራጃና መቆጣጠሪያ መምሪያ እንደዚሁም የቤተ መጻሕፍት ወመዘክር የበላይ ኃላፊ ሊቀ ጳጳስና የራያ ሀገረ ስብከት ሊቀባጳስ ብፁ አውነ ሪያቆስ የአዲስ አበባ ሀገረ ስብከት እና የሃድያ ስልጢ ሀገረ ሊቀ ጳጳስ ብፁዋን አበው ሪቃነ ጳጳሳት የተከበሩ ረዳት ፕሮፌሰር መምህር ግርማ ባቱ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የየመምሪያውና የየድርጅቱ ኃላፊዎች የአዲስ አበባ ሀገረ ስብከት የየክፍሉ ኃላፊዎች፣ የሰባቱ ክፍላተ ከተማ ሊቃነ ካህናትና ሰራተኞች፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ በአጠቃላይ በዚህ ታላቅ ጉባኤ የተገኛችሁ አባቶች፣ ወንድሞችና እህቶች በዛሬው ዕለት በዚህ ታላቅና ታሪካዊ ጉባኤ መላው የቤተ ክርስቲያናችንን ሰራተኞችና አገልጋዮችን በመወከል አጭር ንግግር እንዳደርግ እግዚአብሔር ስለፈቀደልኝ አምላኬን እግዚአብሔርን አመሰግናለሁ። የቅዱስነቱ ቡራኬም እንዲደርሰኝ እጠይቃለሁ። ቀደም ሲል በመድረክ አስተዋዋቂው እንደተገለጠው ቅድስት ቤተ ክርስቲያናችን በሕገ ቤተ ክርስቲያን እና በቃለ ዓዋዲው በተቀመጠው የቤተ ክርስቲያናችን ድንጋጌ መሠረት በየሶስቱ ዓመቱ የመኖርባ ታሪክ ጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ እንዲመረጡ እና አገልግሎት እንዲሰጡ ሕጋችን ይደነግጋል። በዚሁ መሰረት ላለፉት ሶስት ዓመታት ቅድስት ቤተ ክርስቲያናችንን በትጋት በንቃትና በልማት ሲመሩ የቆዩ ታላቁ አባታችን ብፁ አቡነ አብርሃም የአገልግሎት ዘመናቸው ያጠናቀቁበትና በክብር የምንሸኝበት፣ እንደዚህም ደግሞ በዚሁ ኃላፊነት በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ለሚቀጥሉት ሦስት ዓመታት በኃላፊነት እንዲመሩ የተመረጡት ብፁ አቡነ ሳዊሮስ እንኳን ደህና መጡልን። ቀጣዩ ስራ ዘመን የደስታ፣ የልማት፣ የእድገት እንዲሆንለዎ ብለን መልካም ምኞታችንን የምንገልጽበት፣ እንደዚሁም በተጨማሪ የቅዱስ ሲኖዶስ ዋና ጸሐፊ ሆነው የተሰየሙት ብፁዕ አቡነ ዲዮስቆሮስን በተመሳሳይ እንኳን ደህና መጣችሁልን እግዚአብሔር እናንተን እግዚአብሔር አምላካችን በቅዱስ ሲኖዶስ አድሮ እናንተን ለቤተ ክርስቲያናችን በአማራርነት ስለሰጠን ደስተኞች ነን ብለን ለማመስገን ነው የተሰበሰብ ነው። እውነትም ይህ ታላቅ ደስታም ነው ታላቅ ክብርም ነው። እንደሚታወቀው ቤተክርስቲያናችን በአሁኑ ጊዜ ሀገራዊ ቁመና ሳይሆን ዓለም አቀፋዊ ቁመና ያላት ቤተክርስቲያን ናት። እግዚአብሔር የተመሰግነ ይሁንና ያው ተልኳችን እንደሰማችሁት ወደ ምድር ዳርቻ ሁሉ ሂዳችሁ አስተምሮ የሚባለው የአምላካችን ቃልና ተልኮ በትክክል አዳርሳ ከጽንፍ እስከ ጽንፍ ከዳር እስከ ዳር መዋቅሮቿን ዘርግታ ልኡካኖቿን ልካ ሊቃነ ጳጳሳት መድባ በዓለም አቀፍ ደረጃ ከፍተኛ የሆነ የትምህርት ሃይማኖትና የስብከተ ወንጌል ስራ እየሰራች የምትገኝ ታላቅ ቤተክርስቲያን ናት። እውነቱ ለመናገር በቃኝ አይባልም፣ እና አሁንም ከዚህ በላይ መስራት እንችል ነበረ፣ መስራትም እንችላለን የሚለው ነገር እንደተጠበቀ ሆኖ፣ እንዲሁ ሲታይ ግን ቤተክርስቲያናችን እያደገች እየሰፋች፣ በኢኮኖሚም በብዝሃ ምዕመናንም በማህበራዊ አገልግሎትም በሁሉም ረገድ ከጊዜ ወደ ጊዜ እያደገችና እየሰፋች የመጣችበት ዘመን ነው ማለት ይቻላል። በአሁኑ ዘመን በዚህ ሁኔታ በሀገር ውስጥም በውጭም ከሰባ ሚሊዮን ያላነሰ ተከታይ ምእመን ያላት ከግማሽ ሚሊዮን ያላነሱ አገልጋይ መነኮሳት፣ ቀሳውስት፣ ዲያቆናት፣ ካህናት፣ ደብተራና ሌሎችም አገልጋዮች ያለዋት ከሦስት ሺህ ያላነሱ ገዳማት የምታስተዳድር ከ ከሰላሳ ሺህ ያላነሱ አብያተ ክርስቲያናት የምትመራ በአፍሪካ ብቸኛዋ ታላቅ ኦርቶዶክሳዊት ቤተ ክርስቲያን ናት። በዓለም አቀፍ ደረጃም በኦርቶዶክሱ ዓለም በብዛት ከሩሲያ ቀጥላ በሁለተኛ ደረጃ የምትገኝ በታሪክ ግን የመጀመሪያዋ የሆነች በዓለም አቀፍ ደረጃ ማለት ነው የምትገኝ ታላቅ ቤተክርስቲያንና ለኦርቶዶክሳውያን ብቻ ሳይሆን ለመላው ኢትዮጵያ ከዚያም አልፎ ለመላው አፍሪካ መመኪያ የሆነች ቤተክርስቲያንና ቤተክርስቲያናችን። እንግዲህ ይችን ቤተክርስቲያን መምራት ቀላል አይደለም፣ ታላቅ እድልም ነው። ኃላፊነቱም በዚያው ልክ ታላቅ እንደሆነ ያው ሁላችንም እንገዘባለን እንገነዘባለን ቤተክርስቲያናችን እንደሚታወቀው በኦርቶዶክሳዊው ሥርዓት በቅዱስ ሲኖዶስ የምትመራ ቤተክርስቲያን ናት። በዚሁ መሰረት ቅዱስ ሲኖዶስ ቀጣዮቹ ሦስት ዓመታት በብፁዕ አቡነ ሳዊሮስና በብፁዕ አቡነ ዲዮስቆሮስ አማካኝነት አገልግሎቷ እንዲቀጥል መርጦ አበርክቶልናል። እግዚአብሔር አምላካችንንም ቅዱስ ሲኖዶስን ከልብ እናመሰግናለን። እንግዲህ ቀደም እንደገለጽኩት ቤተክርስቲያናችን በአሁኑ ጊዜ አገልግሎቷ እየሰፋ ስራዋም እንደዚሁ እየሰፋ ነው የመጣው። ጸና በሊቃነ ጳጳሳት በተለይም ባለፉት በሁለት ወይም አንድ አመት አካባቢ በከተማችን በአዲስ አበባ መንግስት በዘረጋው የልማትና ኮሪደር ልማት አማካኝነት ቤተ ክርስቲያናችን ከአሁን ፊት ከነበሯት ይዞታዎች በመነሳት ይበልጥ የምትሰራበትና ታላቅ ስራ በተለይም በግንባታው ወይም በኮንስትራክሽኑ ረገድ ብዙ ስራ የምትሰራበት ወቅት ነው ቀጣዮቹ አመታት የሚሆነው። እስካሁን ድረስ የነበሩንን ያው የቆርቆሮ ቤትም፣ የጭቃ ቤትም፣ የቢላ ቤትም እንደዚህ ያሉ የተበታተኑ የተቆራረጡ እንዲሁ ዝም ብሎ ብቻ ቁጥራቸው ካልሆኑ በስተቀር ይህን ያህል ገቢ የማያስገኙ የነበሩ የቤተክርስቲያናችን ይዞታዎች በአሁኑ ጊዜ ግን መንግስት ጠቅለል አድርጎ ለልማት በሚመች ቦታ ትልልቅ ህንፃዎች ሰርታ ቤተክርስቲያኗ መንፈሳዊና ማህበራዊ፣ ኢኮኖሚያዊ አገልግሎቷ የምታጠናክርበት ሰፊ እድል ተፈጥሯል። ይሄ የእግዚአብሔር ልዩ እቅድና ፈቃድ ወይም ስጦታ ነው ብለን እንወስደዋለን። በዚህ ረገድ በእውነት ባለፈው ዓመት ብፁዕ አባታችን አቡነ አብርሃም ከቅዱስ ዮዶስ አዋላት ጋር እንደዚሁም ብፁዕ ቅዱስ አባታችን ባደረጉት ከፍተኛ ክትትልና ርብርብ ቤቶቻችን ወይም ይዘቶቻችን በሙሉ እንዳይባክኑ ተከታትለን እንድንሠራ ለዚህ የሚያገለግል ኮሚቴ ተቋቁሞ የከተማ መስተዳድርን በእውነት በቅንነት ለቤተ ክርስቲያኗ ቅድሚያ በመስጠት እና ቆራጥ የሆነና ፈጣን የሆነ አመራር በመስጠት ከቤተ ክርስቲያኗ አንዲት እንችም አንዲት እንችም እንዳትጎድል በትክክል በጥንቃቄ ተሰፍሮ ተቆጥሮ ንብረቷ እንዲሰጣት ብለው በሰጡት አማራር መሰረት የዘወታቻችን በሙሉ በሚገባ አጣርተን ቆጥረን ሰፍረን ያው እንግዲህ የተረከብናቸው አሉ፣ የቀሩንም አሉ። የሆነ ሆኖ ግን ባለመብትነታችን ግን የተረጋገጠበትና በጣም ጠቃሚ የሆነ ስራ የተሰራበት አመት ነበረ። አሁን ቀጣዩ ስራ እንግዲህ የግንባታ ስራ ነው የሚሆነው። አንድ ሁለት ብርና አንቆጥራቸውም፣ ምናልባትም እስከ ሰላሳ እስከ አርባ የሚደርሱ ታላላቅ ፎቆች የሚሰሩበት እድል በቀጣዮቹ ሶስት ዓመታት ይኖራል ብለን እንጠብቃለን። ለዚህ ብፁ አዲሱ ጠቅላይ ስራ አስኪያጃችን እና አዲሱ የቅዱስ ሲኖዶስ ጸሐፊያችን በዚህ ረገድ ላይ መልካም እድል እየጠበቃቸው እንደሆነ ታሪክም ያደላቸው እንደሆነ ይሰማናል። በዚህ መሰረት እንግዲህ እኛ የጠቅላይ ቤተ ክህነትም ሆነ የልዩ ልዩ ተቋማት እንደዚሁ በአዲስ አበባ ገዳማትና አድባራትም ሀገረ ስብከቱም ያለን ሰራተኞች በሙሉ እነዚህን ስራዎች ለማሳካት እና ሌሎችም የቤተክርስቲያናችን መንፈሳዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች በማሳደግና ለቤተክርስቲያናችን በሚመጥን ሁኔታ አገልግሎቱ ለምእመናን ለማድረስ በሰራተኛው ስም ሁላችንን ከጎናችሁ መሆናችንን ለመግለጽ እወዳለሁ። ከዚሁ በመቀጠልም እንደሚታወቀው የቤተክርስቲያናችን ስራ የሚለዋወጥም አይደለም፣ የሚገባበጥም አይደለም፣ ቋሚ ስራ ነው። አዲስ የሆነ ስራ አይኖርም። ያ የነበረውን ማስፋት ማጉራትና ከፍ ከፍ ማድረግ ነው። በዚሁ ደረጃ ያሁላችንም ከጎናችሁ ሆነን እንቀጥላለን። ዘመኑ የልማት የስኬት የውጤት እንዲሆንላችሁ አሁን በድጋሚ በሰራተኞቹ ስም መልካም ምኞታችንን እየገለጽን ቡራኪያችሁ ደርሰን በእግዚአብሔር ስም እጠይቃለሁኝ። አመሰግናለሁ።